አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ሰኔ ሶስት በዚች ቀን በትህርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችን በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን የኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት፣ እንዲህም አላት አንቺ በምግባር ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትን ዘንድ አባበለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ፀብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሓ እገባለሁ እንጂ ወደዚህ ስራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽን እና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽ ማላት። ያን ጊዜም ሄዳ ጥሪቷ ና ዋጋው ብዙ የሆነ የጠዋን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በደንጊያ ወደ ታነጸው ቤት ለመግባት ካልተውሺ፣ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትችያለሽ? ሁለተኛም በጸሎቷ ቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን አፍረት ልሸከመው ያልቻልኩ እኔን በቅዱሳን መልእክቶች ፊት መላይክቶች ፊት አታሳፍረኝ አለች። ይችም ቅድስት ሰይጣንን ድል እስካደረገችው ድረስ ሀያ አምስት ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሚን። በዚችም ዕለት ሰማዕት ኮሪዮን አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን ደግሞ ኤላሪዮን የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉስ ዮላኪዮስን ጣዖታትን ስለ ማምለኩ ይገስጸውና ይመክረው ነበር። ንጉስ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህን? እነሆ አሁን አንተን

በአመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቁሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚች ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማይትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መንኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማይትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ ተጋዳይ ጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማይትነት ሞተ። በዚች ምለት ሃራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። በዚችም ዕለት የአርቃዲዎስ የእህቱ የዲሙ ናስያ የግብፃውያኑ የአሞኒ የሚናስ የንጉሥ የንጉሥ ዲዮቅልጥያኖስ ችፍሮችም የገድላቸው ፍጻሜ ሆነ። በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። በዚችም ዕለት የአባ አሞንና የሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሎትና የረዴቱ ኃይል ከህዝበ ክርስቲያን ላይ ጸንቶ ይኖርና አባታችን ጻድቁን አቅቶላብ ያደረጉት አምር ነው ለከበር አባታችን አክቶ ላብ የሚወዳት ሚስቱ የነበረችን እንስት ማርያምን የእረፍቷን ዜና አባቶቼ ወንድሞቼ ስሙ። ጸሎቷና በረከቷ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለም አሜን። እግዚአብሔር የሰጣት ጸጋ ይህ ነው፤ የከበሩ ልብሶችን የተሸለሙ አክሊሎችን በጎተጋሎ ተጋሉ እንዳላቸው ደናግል ተሰጣት። ከዚህም በኋላ ስለ ድንግልናዋ ቤተ እንቁ የምትባል አንዲት ሀገር ሰጣት። ዳግመኛ እንዲቱ ቃል ኪዳንና ስራትን ተሰጣት፤ መታሰቢያሽን ያደረገ ስምሽን የጠራ ቤተ ክርስቲያንሽን የሰራ ገልሽን ያጻፈ ከአንቺ ጋር በግልጥ ይለፍ። ይህንንም ብሎ በንጽህና በንጹህ አንደበቱ በማይታበል ቃሉ ማለላት። ጸሎቷንም የእግዚአብሔር ቃል ኪዳን ከእኛ ጋር ይኖር ለዘላለም አሜን። ዳግም ዳግመኛ አባቶችና ወንድሞች ስሙ የአባታችን ናኩቶ ለአብ ወዳጅ እናቱ የመርኬዛ አረፍቷ ወር በገባ በ27 ቀን ነው። ስሞቻቸውን የጻፉ እኛ ገላቸውን የጻፍን ጸጋቸው ከመቀበል አፍረን እናንመለስ። በንጹህ ልብ መስዋዕትና ጸሎትን የሚያደርጉ ካህናት ያቡናት ህዝባውያን በአንድነት እግዚአብሔርን ይቅር ይበለን ለዘላለም አሜን። በእውነት ይደረግልን የአባታችን የጻድቁ የናኩቶ ለአብ ጸሎትና በረከቱ አማላጅነቱ ለሀገራችን ሰላም